በዚህ ትምህርት ላይ በፌዴራል የገቢ ግብር አዋጅ ቁጥር 979/2008 መሰረት ከመቀጠር የሚገኝ ግብር የማስከፈያ ምጣኔዎች እና ተያያዥ ጉዳዮችን እናነሳለን ማለት ነው። ወደ አሰራሩ ከመግባታችን በፊት እንግዲህ በግልጽ በአዋጁ ላይ እንደተቀመጠው ከግብር ነፃ ከሆነ በስተቀር ቀጣሪው ለተቀጣሪው የሚከፍለው ማንኛውም የገንዘብ መጠን ከመቀጠር የሚገኝ ገቢ ግብር ይከፈልበታል ማለት ነው። ከመቀጠር የሚገኝ ግብር የሚከተሉትን ይጨምራል ይላል። ከአዋጁ ላይ ወሰድ ነው ነው ከሰራተኛው ቅጥር ጋር በተያያዘ ሰራተኛው የተቀበለው የደሞዝ ምንዳ፣ አበል፣ ጉርሻ፣ ኮሚሽን፣ የመልካም ስራ አፈጻጸም ማበረታቻ ስጦታ ወይም ሌላ የአገልግሎት ክፍያ። ሁለተኛ ሰራተኛው ከቅጥር ውሉ ጋር በተያያዘ በአይነት የሚቀበለው ማንኛውም ጥቅማጥቅም ጥቅም ዋጋ። ሶስተኛ ተቀጣሪው ከስራ ሲቀነስ ወይም ከስራ ሲለቅ ወይም ስራን እንዲለቅ ለማግባባት የሚከፈል ገንዘብን ጨምሮ የስራ ውል በመቋረጥ ምክንያት በፈቃደኝነት በስምምነት ወይም በዳኝነት ውሳኔ መሰረት የተቀበለ ሰው ማንኛውም የገንዘብ መጠን ይሄ ወደ ገቢ ግብር ይዞራል ማለት ነው እንግዲህ ቀጣሪው ለተቀጣሪው የተከፈለው የገንዘብ መጠን ላይ ግብሩን ሳይቀንስ ከራሱ ግብሩን የከፈለ እንደሆነ የተከፈለው ግብር በተቀጣሪው ደሞዝ ላይ ተደምሮ ግብሩ ይሰላል ማለት ነው እንግዲህ ይሄን አሰላሉን ሰፋ ባለመልኩ እንመለከታለን ማለት ነው እንግዲህ አሁን ይህን ኢንካም ታክስ ቴብል በመጠቀም እንግዲህ ሪፈረንሳችን የሚሆነው እሱ ስለሆነ እሱን በመጠቀም አሰራሩን እንመለከታለን ማለት ነው። እንግዲህ የመጀመሪያ የምናደርገው እዚህ ጋር ለምሳሌ ያህል አስቀመጥኩ። ሰራተኛ ደረጃ አንድ ነው። በአዲሱ ደሞዝ ስኬል መሰረት የሚከፈለው 4760 ብር ነው ማለት ነው። እንግዲህ ይሄ ቤዚክ ሰለሪ ማለት ነው፣ የጥቅማ ጥቅም ምናምን ያልተጨመረበት ቤዚክ ሰለሪ በዚህ መልኩ ተቀምጧል። እንግዲህ የአዲሱ ስኬል ማለት ነው። ስለዚህ ደረጃ አንድ የሚከፈላቸው አራት ሺህ ሰባት መቶ ስልሳ ብር ነው። እንግዲህ ይሄ ለምሳሌ አይል ነው እዚጋ ተጠቀምኩት። ደረጃ አንድ ላይ የምትገኙ ሰራተኞች ካላችሁ የራሳችሁን በዚህ ስር አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ እንደየደረጃቸው እዚጋር አስቀምጫል። ለምሳሌ ሁለተኛው ደረጃ ላይ 4929 ብር ነው የሚከፈለው በአዲሱ ስኬል። ሶስተኛ ደረጃ ደግሞ 5104 ብር ነው የሚከፈለው ማለት ነው። ስለዚህ እንዲህ እንዲህ እያለ እስከ መጨረሻው ደረጃ ድረስ እዚህ ጋር አስቀምጫ ያለሁኝ ዳታ። ስለዚህ ከእያንዳንዱ ደረጃ ላይ አንዳንድ ሳምፕል ሰራተኛ ነው የወሰድኩት ማለት ነው። ስለዚህ የየራሳችሁን ደረጃ ስለምታውቁ ራሳችሁ ካልኩሌት የምታደረጉ ካላችሁ ደረጃችሁን እዚህ ውስጥ በመፈለግ የራሳችሁን ብቻ ላይ የታችሁ አሁን በማሳያችሁ መልኩ መስራት ትችላላችሁ ማለት ነው። ለምሳሌ አንድ ሰራተኛ እዚህ ጋር በዚህ ደረጃ ላይ የሚገኝ ሰራተኛ ካለ የራሱን ደመወዝ እዚህ አቋል አስር ሺ ስድስት መቶ ብር ነው። ስለዚህ የገቢ ግብር ምን ያህል እንደሚቆረጥበት ለማስላት ከፈለገ እዚህ ጋር መጥቶ ከኢንካም ታክስ ቴብሉ ላይ ሪፈረንስ በመውሰድ ከዚህ ላይ በመውሰድ መስራት ይችላል ማለት ነው። ኦኬ አሁን ወደ ቀጥታ ወደ አሰራሩ እንገባለን ማለት ነው። እንግዲህ የመጀመሪያው የምናደርገው ነገር ምንድን ነው? ደሞዙን እናያለን። ከዛ በኋላ ሄደን ሬንጁን እንመለከታለን ማለት ነው። እንግዲህ ደረጃ አንድ የሚገኘው በአሁን በአዲሱ ደሞዝ መሰረት ደረጃ አንድ የሚገኘው 4760 ብር ነው። ስለዚህ እሱ የሚገኘው በዚህ በአራተኛ ሬንጅ ውስጥ ነው የሚገኘው ማለት ነው። 4760 ብር ይሄ በዚህ ሬንጅ ውስጥ እናገኛለን። ከ3201 ብር እስከ 5ስትሺ 5250 ብር በሚለው ሬንጅ ውስጥ ነው የምናገኘው ማለት ነው። ስለዚህ ይህን ካየን በኋላ የምናደርገው የግብር ምጣኔውን ሄደን እንመለከታለን። እዚህ ጋር የግብር ምጣኔውን 20 ፐርሰንት ነው፣ ተቀናሹ ደግሞ 302 ብር ከ50 ሳንቲም ነው። ስለዚህ ይህን ቀጥታ ሄደን ማስፈር ነው ማለት ነው። በቀላሉ ምን እናደረጋለን? እጅግ በጣም ቀላል በሆነ መንገድ ነው ማሳያችሁ ማለት ነው። የገቢ ግብር የምንሰራበት ቦክስ ላይ ሄደን ከስር ክሊክ እናደረጋለን። አንዴ ክሊክ ካደረግን በኋላ ኢኳልቱ ብለን እንጽፋለን። ኢኳልቱ ካለን በኋላ ቤዚክ፣ አሁን እዚህ ጋር ቅድም ፎርሙላው እንደነገርኳችሁ ቤዚክ ሰለሪ፣ አሁን ለምሳሌ ይሄ አይደለ 20 ፐርሰንት ቤዚክ ሰለሪ ሲባዛ 20 ፐርሰንት እንላለን ሲቀነስ 302 ብር ሳንቲም አለ። እቺ ቤዚክ ሳላሪ ማለት እዚህ ጋር ያለችው ቺ ደሞዝ ማለት ነው። ስለዚህ አሁን ቢኤስ ብለን ማንጽፍም እዚህ ጋር ቁጥሩ አይጻፍም ማለት ነው። ዳይሬክትሊ ምንድን ነው የምናደረገው? ሴሉ ይሄ ቁጥሩ ያለበትን ሴል ሄደን ክሊክ ብቻ ማድረግ ነው ኢኳልቱ ካለን በኋላ ማለት ነው። እዚህ ኳልቱ እንላለን። ከዛ በኋላ ይሄ ምተን ክሊክ ብቻ ማድረግ ነው አለቀ። ክሊክ፣ ክሊክ ስናደረግ ሪፈረንስ ያደረገውን የቦክሱን ስም ያመጣልናል። እዚህ ጋር እንደምትመለከቱት አሁን ኢቱ ላይ ነው ያለው ማለት ነው። ኢ ኮለመን እና ሁለተኛ ረው ላይ ስላለ ይሄ ዳታ ያስቀመጥኩት ዳታ ማለት ነው። የእናንተ ዳታ ደግሞ እንዳስቀመጣችሁበት ቦክስ መሰረት ስለሚሆን ሄዳችሁ ክሊክ ብቻ ማድረግ ነው። ከዛ በኋላ ክሊክ አደረግን በኋላ ታይም ስንላለን ባይዘ እዚህ ጋር አዲሱን ቨርዥን የምትጠቀሙ ከሆነ ሪፈረንሱን ከላይ ያስቀምጥላቸዋል። 2010 ምናምን ትጠቀሙ ከሆነ አያስቀምጠውም። አሁን አዲስ አፕዴት ሆኖ በመጣው ማይክሮሶፍት ኤክሴል ላይ እራሱን ልክ ስትነጉት ሪፈረንሱ ምን እንደያዘ ቁጥሩን ቫሊውን ከላይ ያሳያል ማለት ነው። ኦኬ ልክ ሊክ አደረግን በኋላ ታይምስ ስንላለን፣ ከዛ በኋላ የግብር ምጣኔውን እንመለከታለን፣ ወይም ደግሞ ኢንካም ታክስ ሬቱን ማለት ነው። አሁን በዚህ ሬንጅ ውስጥ ነው ያለው የመጀመሪያው ደረጃ አንድ ከዚህ 20 ፐርሰንት ነው የሚሆነው ማለት ነው። 20 ፐርሰንት ይሆናል ተቀናሹ ደግሞ 302 ብር ከ50 ሳንቲም ይሆናል ማለት ነው። ስለዚህ ቀጥታ እሱን መጽሐፍ ነው። 20 ፐርሰንት ይሄን ስጽፉ በጥንቃቄ መጽሐፍ ነው። 20 ፐርሰንት እንላለን። 20 ፐርሰንት ካለን በኋላ ሲቀነስ ስንልና እዛው ዲዳክሽኑ እናስገባለን ማለት ነው። ዲዳክሽኑ 302 ብር ከ50 ሳንቲም ይሆናል ማለት ነው። አለቀ። ስለዚህ ይሄ የመጀመሪያው ደረጃ አንድ ተከፋ የሆነ ሰራተኛ የገቢ ግብሩ ይሄን ይመስላል ማለት ነው። ከዛ በኋላ ኢንተር ስንል ቫሊውን ይሰራልናል ማለት ነው። ኢንተር እንላለን። ይኸው በምትመለከቱት መልኩ የመጀመሪያው ተቀጣሪ ማለት የደረጃ አንድ ላይ ያለ ሰራተኛ 649 ብር ከ50 ሳንቲም ይሄ ግብሩ ይሆናል ማለት ነው። የገቢ ግብር ምንለው ይሄ ነው ማለት ነው። ኦኬ በዚህ መሰረት ቀጣዮችንም እንሰራለን ማለት ነው። ይሄ ካልኩሌት እያደረኝ ዳይሬክትሊ እዚህ ቴብሉን እየተመለከትን እየሰራ ነው ማለት ነው። ስለዚህ አሁን ወደ ታች ድራግ እናርግ ብንል አይሆንም ማለት ነው። የሰራ ነው የማን ነው? የመጀመሪያውን በመጠቀም የእሱን የግብር ምጣኔ ብቻ አስገብትን ስለሰራ ማለት ነው። ጀነራል በሆነ መንገድ በኋላ ሳያቸዋለሁኝ። ለምሳሌ አንድን ጨምርና ሁለተኛውንም ስንመለከት 4929 ብር፣ ይህም ሬንጁ የሚገኘው በዚህ ሬንጅ ውስጥ ነው አደለ? ከ3200 ብር እስከ 5250 ብር በዚህ ሬንጅ ውስጥ ነው የሚገኘው ማለት ነው። የግብር ምጣኔ ደግሞ 20 ፐርሰንት ይሆናል፣ እንደአሁን አሁን እንዳየነው ማለት ነው። 300 ስለዚህ አሰራሩ በቀላሉ ምንደምታደረጉት እንደቅድሞ ኢኳልቱ ብቻ እንድላለን፣ ሄደን መተን እዚህ ሴሉን ላይ ክሊክ እናደረጋለን። ኢስሪ ይው ከላይ ያዘኑ ቫሊዩ እዚህ ጋር እየነገረን ነው ማለት ነው ይው 4929 ብር ከዛ በኋላ ምን እናረጋለን? ታይም ስንልና እዛ ኢንካም ታክስ ቴብል ላይ ያለውን የኢንካም ታክስ ሬቱን እናስገባለን ማለት ነው። በፐርሰንት ስል እዚህ 20 ፐርሰንት እንላለን። 20 ፐርሰንት ካልን በኋላ ሲቀነስ ብለን ዲዳክሽኗን እናስገባለች ባላንስ ማድረጊያው ማለት ነው 302 ብር ከ 50 ሳንቲ። እንግዲህ ቁጥሮችን ስጽፉ በደንብ መጠንቀቅ ያስፈልጋል ማለት ነው። በስተ ሳታውቁ ለምሳሌ ፐርሰንትን ሳጽፉ ካለፋችሁ ይደር ይፈጠራል ማለት ነው። ስለዚህ እሱን በጥንቃቄ መጻፍ ነው። ነጥብ ቤት ዜሮዎችን ምናምን መሳሳት የለባችሁ ማለት ነው። ኦኬ፣ ይህን ካርን በኋላም ኢንተር እንላለን አለቀ ማለት ነው። ስለዚህ በዚህ መልኩ አንድ በአንድ እየለየን መስራት ይችላላችሁ። እንግዲህ ይሄ ሪከመንድ የሚደረገው እያንዳንዳችሁ ሰራተኞች የራሳችሁን ካገኛችሁ በኋላ ረጅሙን ያን አሁን ከዚህ ቀጥሎ የማሳያችው ፎርሙላ አለ። ያን ፎርሙላ ከመጠቀም ዳይሬክትሊ የራሳችሁን ደረጃ እዚ ጋር ፒክ ታደርጋላችሁ። ለምሳሌ አንድ ሰራተኛ አሁን የዚህ ሰራተኛ ከተፈለገ ይሄ ሰራተኛ ደረጃው ይሄ ነው አይደል የተጨመረለት ደሞዝ ደግሞ አዲሱ 19820 ብር ይሆናል ማለት ነው። እንግዲህ ይሄ ሬንጁን መጥቶ እዚህ ጋር ቼክ ያደርጋል ማለት ነው። ስለዚህ በመጨረሻው ሬንጅ ላይ ስለሚገኝ ቀጥታ መጥቶ 35 ፐርሰንት ብሎ የራሱን እዚህ ጋር ኢንካም ታክሱን መስራት ይችላል ማለት ነው። ይሄ አንድ አንድ ሰራተኛ የምንሰራበት ሰዓት ላይ የምንጠቀመው ሜተር ነው ማለት ነው። ስለዚህ ረጅሙ ፎርሙላ ከማስገባት የራሳችንን ሄደን ፒክ ብቻን በማድረግ ማስገባትና መስራት ማለት ነው። ኦኬ አሁን ደግሞ ከዚህ በመቀጠል የማሳያችው አንዴ ብቻ የመጀመሪያውን ሰራተኛን ስራ። ይሄ ስፔሻሊ የሚጠቅመው ፔሮል የምታዘጋጁ ሰራተኞች ካላችሁ ለእናንተ በጣም ይጠቅማቸዋል። እንዲሁም ደግሞ የፔሮል አሰራርን ለመልመድ መንገድ ላይ ያላችሁ ተማሪዎች ካላችሁ ለእናንተም እጅግ በጣም ይረዳችኋል ማለት ነው። ይሄም ኢፍ ፈንክሽን በመጠቀም የተለያዩ ኮንዲሽኖችን በማስገባት ወይም ደግሞ ይሄን እዚህ ጋር ያየነውን ይሄ ኢንካም ታክስ ቴብሉን ወደ ፎርሙላ በመቀየር መስራት የምንችልበት መንገድ ነው ማሳያችሁ ማለት ነው። ስለዚህ ቀጥታ አሁን ወደ እሱ እንሄዳለን። ኦኬ እንግዲህ አሁን ይሄን ቀጥታ ወደ ፎርሙላ መቀየር ይሆናል አሁን ስራችን ማለት ነው። አሁን ቀጥታ ምንድነው የምናደርገው? ይሄ በደንብ ታያች። ዙም ላድርጋል። ሪፈረንሱን አንዴ እንይዛለን። ለምሳሌ የመጀመሪያው ሰራተኛ ያለበትን ሴል ሄደን ክሊክ እናደርጋለን። ይሄ ማለት ኢኮለም ና ሁለተኛ ረው ላይ ነው። ስለዚህ እቺን ሪፈረንስ በመጠቀም ነው የምንሰራው ማለት ነው። ስለዚህ ይሄ አሁን የምናስገባው ፎርሙላ ጀነራል ፎርሙላ ሆኖ ነው የሚያገለግለው ማለት ነው። አንዴ ብቻ እንጽፋለን ቀሪውን ወደ ታች ድራግ ማድረግ ራሱ ይሰራልናል ማለት ነው። ስለዚህ አሁን ቀጥታ እንጀምራለን ማለት ነው። የገቢ ግብር ይሄን ሪፈረንሳችንን ቴብሉን እያየን የእንትኑ ደግሞ ሎጂካል ቴስቷን ደግሞ የምንጠቀመው አዲሱን ደግሞ እንደነገርኳችሁ ማለት ነው። ስለዚህ አሁን ቀጥታም እናደርጋለን፣ ኢኳልቱ ብለን እንጽፍና ኢፍ እንላለን ማለት ነው። ኢፍ እንግዲህ ኢፍ ፈንክሽን ጋር ፋሚላር የሆናችሁ ሰዎች በጣም ለእናንተ ቀላል ነው። ግን ቤዚክ ለሆናችሁም ለእናንተም እንዲረዳችሁ ከታች ጀምሬ አሳያቸዋለን ማለት ነው። ስለዚህ ኢኳልቱ ካለን በኋላ ኢፍ እንላለን። ከዛ በኋላ ከስር ፈንክሽኑን ኤፌክስ ብሎ ያመጣለን። እነዚህ ከታች ያሉት ሙሉ ከኢፍ ጋር ተያይዞ ያሉ ፎርሙላዎች ናቸው። ስለዚህ ደብል ክሊክ እናደርጋለን። ከዛ በኋላ የሎጂካል ቴስቱን እናስገባለን ማለት ነው። ከኢፍ ቀጥሎ ብራኬቷ ከተከፈተች በኋላ ሎጂካል እንግዲህ ይሄ ኢንፈንክሽን የሚሰራልን ቫሊዩ ትሩ ሲሆንና ቫሊዩ ፎልስ ሲሆን ቼክ እያደረገ ነው የሚሰራው ማለት ነው። ስለዚህ ቀድመን ሎጂካል ቴስቱን እናስገባለን። በዚህ ሰዓት አሁን የኛ ሎጂካል ቴስታችን ኢኮለመን እና ሁለተኛ ሮ፣ ይሄም ማለት ይሄ ደሞዙ የተቀመጠበት የመጀመሪያ ሴል ማለት ነው። ስለዚህ የእናንተ ሌላ ቦታ ሊሆን ይችላል ማለት ነው። ዲ ላይ ሊሆን ይችላል፣ ኤፍ ላይ ሊሆን ይችላል፣ ጂ ላይም ሊሆን ይችላል። ስለዚህ ይሄ ደሞዙ ያለበት ይሄ ኢንካም ታክሱን የምንሰራበት ደሞዝ ያለበትን ሴል ነው ሄደን ክሊክ የምናደርገው ማለት ነው። ኦኬ ክሊክ ካደረግን በኋላ ያቺ ሎጂካል ቴስታችን ትሆናለች። ከዚህ በኋላ ላለው ሙሉ የምንጠቀመው እሱን ይሆናል ማለት ነው። አሁን ከዚህ ቀጥሎ ምንድነው የምናደርገው? ቴብሉን እናስገባለን ማለት ነው። ቴብሉ ላይ የመጀመሪያው ሬንጅ ከስድስት መቶ በታች ብሎ ነው የተቀመጠው። እዚህ ጋር ለዚህ ሌዛን ኦሪ ኳል ቱ እንልና ስድስት መቶ እንላለን። እንግዲህ የመጀመሪያው ከስድስት መቶ በታች ከሆነ ኮማ እናደርግና እንግዲህ ምንም አይነት ስፔስ መኖር የለበትም፣ ስጽፉ ማለት ነው። ስለዚህ ኢኳልቱ ብለን ይፍልላለን። ሎጂካል ቴስቱን ወይም ደግሞ ለሞዚ ያለበትን ሲል እናስገባለን። ከዛ በኋላ ሌዛን ኦሪኳልቱ ነው። ምን እንግዲህ ይሄኛውን ኮለመን ይጠቀም ስለሆነ ማለት ነው። ከዚህ በታች ከሆነ የሚለውን የተጠቀመ ስለሆነ ማለት ነው። ኮማ እናደርግና አሁን የግብር ምጣኔው እናስገባለን። ስንት ነው ግብር ምጣኔው? ዜሮ ነው። ተቀናሹ ደግሞ ዜሮ ነው የሚሆነው ማለት ስለዚህ ዜሮ በማንኛውም ቁጥር ሲባል ዜሮ ስለሆነ እዚህ ጋር ዜሮ ብለን እናልፋለን ማለት ነው አለቅ። ከዛ በኋላ ኮማ እናደርጋለን ማለት ነው። አሁን ይሄ ነው እየረዘመ የሚሄደው ማለት ነው። ስለዚህ የምንቀይረው ነገር ቢኖረው ቢኖሩን ቢኖረው ይሄ ሬንጁ ላይ ያስገባ ነው እና እዚህ ጋር የሚገባው ምጣኔው ብቻ ነው የሚለያየው ማለት ነው። ይሄ የመጀመሪያው ኮለመን ወደ ፎርሙላ ቀየርም ማለት ነው። አሁን ከስድስት መቶ በታች ላሉት ዜሮ ብሎ ያልፋል ማለት ነው። አሁንም ኢፍ እንልና ምንም አይነት ስፔስ ሳይኖር ኮማ ካደረግን በኋላ ማለት ነው። ኢፍ እንላለን። ከዛ በኋላ ደብል ክሊክ እናረጋለን። ከዛ በኋላ ኢቱ ብለን እንጽፋለን። ኢቱ ኢቱ ብለን እንጽፋለን። ከዛ በኋላ ሌዛን ኦሪኳልቱ እንላለን ሌስ ዛን ኦር ኢኳል ቱ ኒል እና ሁለተኛው ሬንጁን ሄደን እንመለከታለን። ሁለተኛው ሬንጁ 1650 ብር ነው የሚሆነው ማለት ነው። ስለዚህ እሱን እናስገባለን። 1650 ብር ከዛ በኋላ ኮማ እናደረግና አሁን ከ1650 ብር በታች የሚከፈለ ሰራተኛ ካለ ታክስ ሬቱ 10 ፐርሰንት ነው የሚሆነው ተቀናሹ ደግሞ ስልሳ ብር ነው የሚሆነው ማለት ነው። ስለዚህ ቅድም እዚህ ጋር ለማሳየት እንደሞከርኩት በዛ ይሄን ቀብታ ነው እሱ ላይ የምናስገባው ማለት ነው። እዚህ ኢቱን ልና ከ1650 በታች ከሆነ ኢቱ ሲባዛ 10 ፐርሰንት ሲቀነስ ስልሳ ብር ይሆናል ማለት ነው። አለቀ። ይሄ ሁለተኛውን ሌቨል ጨርስን ማለት ነው። አሁንም ኮማ እናደርጋለን። ኢፍንልና ደብል ክሊክ ኢፍን ከዛ በኋላ ኢቱ እንላለን። ከዛ በኋላ ሌዛን ኦር ኢኳል ቱ አሁንም ሶስተኛውን ደረጃና ሶስተኛው 3200 ብር ነው። ኢንካም ታክሱ ደግሞ 15 ፐርሰንት፣ ተቀናሹ ደግሞ 142 ብር ከ50 ሳንቲም ማለት ነው። ስለዚህ እሱ ነው የምንጽፈው ማለት ነው። ከ3200 ብር በታች ከሆነ ኮማ እናረጋለን ኢቱ ሲባዛ ኦኬ እንትኑ 15 ፐርሰንት ነው የሚሆነው። 15 ፐርሰንት ሲቀነስ ዲዳክሽኑ ደግሞ 142 ብር 50 ሳንቲ፣ 142 ብር 50 ሳንቲ ብቻ ማለትም እንችላለን። ኮማ እንላለን። ኢፍ ቲንክ ግልጽ ይመስለኛል። በጣም የራሱን የተደጋገመ የሚቀየረው ቁጥሩ ብቻ ስለሆነ ማለት ነው። ኔክስት ሬንጃችን 5250 ብር ነው የሚሆነው። ሶሪ ኢቱ እንልና ኢቱ ሌዛንኦሪኳልቱ 5250 ብር ኮማ እናረጋለን። ከዛ በኋላ ኢቱ ሲባዛ ንልና ታክስ ሬቱ ስንት ነው? 20 ፐርሰንት ማለት ነው። 20 ፐርሰንት ሲቀነስ ሊዳሽና ደግሞ 302 ብር ከ50 ሳንቲም ነች። ኮማ እናረጋለን። አሁንም ኢፍ ደብል ክሊክ ኢቱ ሌዛ ነው ርኳልቱ ኔክስት ሬንጃችን የሚሆነው 7800 ብር ነው። የሚሆነው 7800 ብር ኮማንል ና ኢቱ ታይምስ 25% ይሆናል ታክስ ሬቱ 25% ሲቀነስ 565 ብር ኦኬ። አሁንም ኮማ እናደርጋለን። ኢፍ ብለን ደብል ክሊክ ኢቱ ሌዛን ኦሪኳልቱ ሰላሳ ፐርሰንት ሲቀነስ ሶሪ ሰላሳ ፐርሰንት ሶሪ ሶሪ ሌዛን ኦሪኳልቱ ስርሺ ዘጠኝ መቶ ዘጠኝ መቶ ኮመና ረግና ኢቱ ሲባዛ ስንት ይሆናል? 30 ፐርሰንት 30 ፐርሰንት ሲቀነስ ዲዳክሽኗ 955 ብር ኮማ። አሁን የመጨረሻው ደግሞ ኢፍ እንልና ግሬተርዛን ነው የምንለው እዚህ ጋር ማለት ነው። ኢቱ ግሬተርዛን ኦሪኳልቷ እንልም እዚህ ጋር ግሬተርዛን ብለን 10900 ንልና ኮማ አድርገን ኢቱ ሶሪ ኢቱ ሲባዛ 35 ፐርሰንት ሲቀነስ አንድ ሺህ አምስት መቶ ብር ይሆናል። አለቀ ማለት ነው። ስለዚህ በዚህ መልኩ በፎርሙላ እንሰራለን። ይሄ አንዴ ነው የሚሰራው፣ ከዚህ በኋላ ያለውን ራሱ ነው የሚሰራለን ማለት ነው። ብራኬቶቹን እንዘጋለን። ኦኬ ብራኬቶቹን ሙሉ ከዘጋም በኋላ ኢንተር እንላለን ማለት ነው። አለቀ። ስለዚህ ቅድም ባየነው መልኩ የአንዱን ሰርቶልናል፣ ቀሪውን አሁን ለየብቻ መስራት አይጠብቅብንም። ወደታች ድራግ ማድረግ ነው ማለት ነው። ሌፍት ክሊክ ጫን በማድረግ ወደ ታች በዚህ መልኩ ድራግ እናደርጋለን እራሱ ይሰራልናል ማለት ነው። ስለዚህ በዚህ መሰረት የገቢ ግብርን ካልኩሌት ማድረግ ትችላላችሁ። ይሄ በጣም ነው የሚያቀለው ማለት ነው። ስለዚህ ጀነራሊ ፔሮልን ለማዘጋጀት የምትጠቅሙ ካላችሁ ሰራተኞች በጣም ብዙ በሚሆንበት ሰዓት ላይ ለየብቻ ከመስራት ይሄን ትጠቀማላችሁ ማለት ነው። ኢንዲቪጁዋሊ ደግሞ አንድ የአንድ ሰውን ለብቻ መስራት ከፈለጋችሁ ደግሞ የቅድሙ በአጭሩ ያሳያችሁን እሱን መጠቀም ትችላላችሁ ማለት ነው። ስለዚህ በዚህ መልኩ የገቢ ግብርን ከመቀጠር የሚገኝ የገቢ ግብር ካልኩሌት ማድረግ እንችላለን። ይሄ አሁን ባያችሁት መልኩ ማለት ነው።